አባታችን መልእክት አስተላለፉ። ምናልባት ትናንት እንደምለው ዛሬም ቢሆን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ትላንትና ካለፈው ዘመን እየበለጠ አሁን እኛን የሚባርክበትና የሚያድንበት ጊዜ አሁን ነው ይላሉ። በዛሬው መልእክታቸው ግን ታላቅ ገድል እየሰራ ላለ ገዳምና ማንም ላላወቀው ገዳም ብዙ ሰዎች ለዳኑበት አንድ ትልቅ ቤተ ክርስቲያን ነው። አሁን ቤተ ክርስቲያኗ ማንም ሰው የሚጎበኛት ሳይሆን ሌሎችን በመፈወስ የምትኖር ነገር ግን ቀዳሽና ቆራሻታ ሰዎች በመቸገር ላይ ላሉባት አንድ ትልቅ ገዳም ነው። ሚስቴን በሳቸው በኩል እንዲሁ ይተላልፋል። ጅገዳም ሀገራችን በኢትዮጵያ ውስጥ የምትገኝ ስትሆን አሁን ብዙ ሰዎች እየጎበኟት ቢሆንም ነገር ግን ቤተ ክርስቲያኗ በተለያየ መልኩ ተቦርታ አሁን ላይ እርዳታ እንትሻለች ና ያንተ የደረሳችሁ ሰዎች መልካምነታችሁን አትንፈጉን ይላሉ። ሰላም በያላችሁበት ጠይቃችኋለሁ። ይው እንደምታዩት ቤተ ክርስቲያኗ ተዝህ ከላይ ነች። ከታች ደግሞ በገርጊዋ ጸበሉ ነው። ጫካ ነው እንደምታዩት ያው በዚህ ሄ በዚህ ወደታች ደግሞ ቆላ ነው። በጣም ደስ የሚል ነው። ገደል ነው እንደምታዩት፣ ብዙ ፈውስ ያለበት ነው። መጥተን ይህንን ፕሮግራም ተሳትፈን ይህንን ደግሞ የጉዞ ማዕመር አዘጋጅተን እንድንከታተልና እንድንጠመቅ የተሸገረን እህቶቻችን ወንድሞቻችን በኤችአይቪ በካንሰር። በኢንዳሮት እና በተለያዩ በሽታ የሚያድን ጸበል ነው። ብዙ ዳነችበት ምስክሮች ሁሉ አሉ። እና ይሄ ሁሉ ህብረተሰብ አለ። ቅድም ጠጋ ብዬ ካህናቶቹ ሲባርኩ ያነሳውት ቪዲዮ አለ። እሱንም አንድ ላይ አድርጌ አያይዝላችኋለሁ። ሁሉንም ነገር ታውታላችሁ ማለት ነው። እግዚአብሔር ከናንተ ጋር ይሁን። እንግዲህ ይሄን ቦታ ለመጎብኘት እግዚአብሔር እርዳችሁ። እግዚአብሔር ይጠብቃቸው። ሰላም፣ የኦርቶዶክስ አማኞች በሙሉ እንደምን ከረማችሁ እንደምን ሰነበታችሁ? ሰላም። እግዚአብሔር የተመሰገነ ይሁን። ይህን እንደምታዩት እኔም አባ ገብረ ማርያም የኔን አገልግሎት የምትሳተፉ እህቶቼ ወንድሞቼ፣ ይህን እንደምታዩት በሞረትና ጅሮ ወረዳ ልዩ ቦታ አገርግር ማርያም በምትባል ቦታ ዛሬ የአማኑኤል ግንቦት አማኑኤል ክብር ነውና፣ በዛውም ይሄን ጸበሌው እንደምታዩት ዘገደል ላይ ከታች ወደ ቆላ ነው ይሄ የብርሃ ነው። ከዚህም ደግሞ ምን እንደምታው ተላይ ነች ቤተክርስቲያኑ ያለችው። ይሄው በቤተክርስቲያኑ አስር ነው ያለ እሱን ኋላ የምናሳያችሁ ሆነ ለአሁን ነው። ጸበለተኛ ብዙ ሰዎች የዳኑበት ብዙ ሰዎች ተሚጣቃ መኔል ያልተናነሰ ብዙ ድህነት አለው። ይህንን ቦታ መጣችሁ እንድትጎበኙ የኔ ፕሮግራም የምትከታተሉ በኢትዮ ቻናል ይለቀቅላችኋል። ይህንን አይታችሁ መርምራችሁ የው አሁን ባርከው ካህናቶቹ ባርከው እየመጡ ይገኛሉ። እናንተም እህቶቻችን ወንድሞቻችን መጣችሁ ይህንን ጸበል ፈውስና ድህነት ስላለው መጣችሁ እንድትሳተፉና ይህን ጉዞ እንድታደርጉ እግዚአብሔር ስም ጠይቃችኋለሁ። እኔም በዚህ ሀገር ላይ ተወልጄ ያደኩ መሆኑን አረጋገጥላችኋለሁ። ለአማዳም ትደርስ ወደ አዲስ አበባ ግብቼ እንደነበርኩና ከዛም ተሰውሬ ሰባት ዓመት ተሰውሬ ኖሬ ይኸው ለዚህ አገልግሎት በቅቼ ለዚህ አገልግሎት እያገለገልኩ ይገኛለሁ። እናንተ መጥቶቹ ወንድሞቼ ተመልክታችሁ ይኸው በፍቅርና በሰላም ለተን እንድንጎበኝ እግዚአብሔር ዳን እግዚአብሔር ዳችሁ፣ ሰላም እግዚአብሔር ተመሰገነ ይሁን። በፍቅርና በሰላም እንድንደስ ያርገን፣ ጥርጣሬ የለንምና ይሄንን ቤተክርስቲያኑ ያለችበትን እኛም ያለንበትን ቀርጸን ለእናንተ ዩቲዩብ ላይ እንለቀዋለን። ና የታመማችሁ የተቸገራችሁ በየቤታቸው ያላችሁ በሰሜን ሸዋ በእነዋሪ ከተማ ዝቅ ብሎ ከባጃጅ ወረድ ብሎ የ የአስር ደቂቃ መንገድ ወደ ጸበሉ ቦታ ላይ ለመውረድ ና በ13ተኛ መቶ ክፍለ ዘመኖች ቤተክርስቲያኑ የተተከለችው ጸበሉን ከዚያን በፊት ነው የሚፈልቀው የነበረውና ከአለት ላይ እንደምታዩት ከታች በረሃ ነው። ከዚህም ገደል ነው ማለት ነው ከዚህም በኩል በዚህ በኩል ያለው አለት ገደል ነው። እዚህ ላይ ግን አለቱ ላይ እዚህ ጥጉ ላይ ነው ጸበሉ የፈለቀው። ስለዚህ ይሄን አይታችሁ ቀሪ ፕሮግራማችንን የምናደርገው ምንድነው፣ ከዚህ አባቶች ልብሰ ተክህኖ ለብሰው ጸበሉ ሊባርኩ ጸበሉ የመጣው ሰው እዚህ ተሰልፈው ለመጠመቅ ተሰልፈዋልና ከተባረከ በኋላ ከዚያ በኋላ ነው ባርኮቱ ካለቀ በኋላ ቤተክርስቲያኑንና ጸበሉን አንድ ላይ አፋፉ ላይ ቆመን አባቶች ደግሞ በስንተኛ መቶ ክፍለ ዘመን የሚለውን ታሪክ እንዴት ያለ ነበር የሚለው ነገር እነሱ ያስተላልፉልናል። ወደ እነሱ ወስዳችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።